የምን አድራችኋል ዩቲዩቦች፣ ዩቲዩበሮች፣ ዩቲዩብ ላይ ያላችሁ ሰዎች፣ ዩቲዩብ ቪዲዮ የምታዩት ሰዎች፣ ዋት ኢዝ አፕ ዩቲዩብ ብዬ ልጀምር ነበር። ሪች ፒያና ነበር ቪዲዮ እንደዛ ብሎ የሚጀምረው። አር አይ ፒ ሪች ፒያና። ነው የምታውቁት ከሆነ ግን ኮንሲስተንት የማልሆን መስሏችሁ ከነበረ ተሳስታችኋል። ዚስ ማይ ሰከንድ ዴይ እና እዚህ ቪዲዮ ላይ ይሄንን ቪዲዮ ካያችሁ በኋላ በዚህ ቪዲዮ የምታገኙ ጠቀሜታ ማለት ነው። ይህንን ቪዲዮ ካያችሁ በኋላ ምን አይነት ወርክ አውት ፕሮግራም መከተል እንዳለባችሁ እንዲሁም ምን አይነት ሬፒቴሽኖች፣ ምን ያህል ሬፒቴሽን፣ ምን ያህል ሴት፣ ምን ያህል በቃ በጂም ዙሪያ ያሉትን ነገሮች ጥያቄያችሁ ይመለሳል የሚል ትልቅ እምነት አለኝ። ስለዚህ እስከ መጨረሻው ድረስ በጥሞና ተከታተል። አም ኤክሳይትድ እሺ አም እክሳይትድ ኦኬ። ጥጥ አለው እኮ ይሄ ማይክራፎን ጥጡን ነገር ልጨምርበት፣ የሆነ ድምፅ ይሰባል መሰለኝ። ፕላስ ዛሬ የኤ ጂም ውስጥም ሌላ ቪዲዮ ስለምሰራ አይ ቲንክ ለሱም የበለጠን ትችላዋለህ። እንዴት ናችሁ እንዴት ናችሁ? ሶ ወርክአውት ሩቲናችሁን ዲዛይን ለማድረግ ወር ደግሞ ምን አይነት የስፖርት ፕሮግራም እንከተል የሚለውን ጥያቄ ለመመለስ በመጀመሪያ ሶስት ነገሮችን መመለስ አለብን፣ ወይም ደግሞ ይህንን ነገር በሶስት ቦታ መክፈል አለብን። አንደኛ አድቫንስድ ናችሁ ወይስ ቢጊነር? ሁለተኛ ፕራዮሪታይዝ ማድረግ የምትፈልጉት የሰውነታችሁ አካል የትኛው ነው? ይበልጥ ማሳደግ የምትፈልጉት ማለት ነው። እግራችሁ ነው፣ ትከሻችሁ ነው፣ ደረታችሁ ነው፣ ጀርባችሁ ነው የሚለው ማለት ነው። ሶስተኛ ደግሞ ምን ያህል ጊዜ ትርፍ አላችሁ? እጃችሁ ላይ ያ ማለት እኔ አሁን ስፔሲፊካሊ ስራ ስለሆነና ላይፍ ስታይል ስለሆነ በየቀኑ ጂም ውስጥ ልገባ እችላለሁ። ነገር ግን ይህንን ቪዲዮ ስሰራና ይሄንን ነገር ሳወጣላችሁ እናንተን ያማከለ ማድረግ ስላለብኝ አንዳንዶቻችሁ ቢ በሳምንት ሶስት ቀን ብቻ ሊሆን ይችላል የምትገባ ግባት የምትችሉት ወር አራት ቀን ብቻ ሊሆን ይችላል። ሶ እሱንም ከጥያቄ አስገብታችሁ እና አስገብተን ነው ምን አይነት ወርክውት ፕሮግራም እንከተል፣ ምን አይነት ነገር እናወጣ የሚለውን ስታወጡ ዲዛይን ማድረግ ያለባችሁ ማለት ነው። አንደኛው ምን አይነት ወርክውት ፕሮግራም እንከተል የሚለውን ለመመለስ ቢጊነናችሁ ወይስ አድቫንስድ የሚለውን ለራሳችሁ መመለስ አለባችሁ። በቢጊነ እና በአድቫንስድ መሃል የተወሰነ ዲፍረንስ አለ። እሱን በኋላ አስረዳችኋለሁ፣ ግን ቢጊነር ከሆናችሁ ቤዚካሊ ፑሽፑል ሌግ ስትሬት አውት ፕሮግራም ነው። በሳምንት ሶስት ቀን ማለት ነው። ዘሪዝም ቢኢንግ ቢጊነር ስትሆኑ የእናንተ ሪከቨሪ ታይም ኦር ደግሞ የሰውነታችሁ የማገገም እድል ዝቅ ያለ ነው። ያ ማለት ዛሬ ደረት ከሰራችሁ በኋላ ደረታችሁ ሊያገግም የሚችለው ሜይ ቢ ከሶስት ቀን ከአራት ቀን ኢቨን ከአምስት ቀን በኋላ ሊሆን ይችላል። ሶ እንደዛ በሆነ ሰዓት ላይ ደረታችሁ ሳያገግም በሳምንት ሁለት ቀን ልትሰሩት አትችሉም። እግራችሁ ሳያገግም በሳምንት ሁለት ቀን ልትሰሩት አትችሉም። ሶ በዛ የተነሳ በሳምንት ሶስት ቀን ብቻ ነው እንድትገቡ ሪኮመንድ ማድረጋችሁ። እንደዛ ከሆነ ደግሞ ፑሽ ፑል ሌግ የምትሰሩ ከሆነ ሙሉ የሰውነታችሁን አካል ሙሉ የሰውነታ ክፍል በደንብ ትሬን አድርጋችሁ ወጣችሁ ማለት ነው። ስለዚህ ብይነር ከሆናችሁ ስትሬት አውት ፑሽ ፑል ሌግ ነው ልትከተሉ ትችሉት። ፑሽ ላይ ሚናይት ኤክሳይዝ፣ ፑል ላይ ሚናይት ኤክሳይዝ እና ሌግ ላይ ሚናይት ኤክሳይዝ የሚለውን ቪዲዮ ላይ አስገባላችኋለሁ። ከዛ ውጪ ምን ያህል ሴት እና ምን ያህል ድግግሞሽ መስራት ያለባችሁ፣ ምን ያህል ሴት እና ምን ያህል ድግግሞሽ የሚለው ብዙ ጊዜ አይኖ ብዙ ሴት እንደሚሰራ ብዙ ሬፕቲሽን እንደሚሰራ፣ ቢጊነር ከሆናችሁ የስ ብዙ ሴት ነው መስራት ያለባችሁ፣ ከሁለት ከሶስት ሴት መስራት ያለባችሁ፣ ምክንያት ለጂሙ አዲስ ናችሁ። ያ ማለት ደረታው እንዴት እንደሚሰራ ኮንፈርታብሊ ላታቁት ይችላላችሁ። ጀርባ ስትሰሩ ፎርማችሁ ልክ ላይሆን ይችላል። ስለዚህ ሶስት ሴት መስራታችሁ ኢት ጊቭስ ዩ ዘ ፕሪቪሌጅ ኦር ደግሞ ራሳችሁን የማስተካከሉን እድል ይፈጥርላችኋል። የመጀመሪያው ሴት ላይ ልክ ካልነበረ አሰራራችሁና ሌትሴ ላት ፑል ዳውኑን ላታችሁን አስባችሁ እናንተ ላቴን ያገኝልኛል ብላችሁ አስባችሁ በትክክል ሳትሰሩት አፕርባካችሁ እንዲሰራ እያረጋችሁት ከሆነ ቀጣዮቹ ሁለት ሴት ላይ አስተካክላችሁ እሱን ነገር በትክክል ኤክሲኪዩት የማድረጉን እድል ይሰጣችኋል ማለት ነው። ነገር ግን አድቫንስ እያደረጋችሁ በሄዳችሁ ቁጥር ኦሬዲ ላታችሁን እንዴት ኢንጌጅ ማድረግ እንዳለባችሁ ስለምታውቁት ኢቭን አንድ ሴት ብቻ መስራታችሁ በቂ ሊሆን ይችላል ማለት ነው። ስለዚህ ዘሪዝን ኋይ ሶስት እና ሜይ ቢ አራት ሴት እንኳን ድረስ ባትሄዱ እመክራችኋለሁ። ግን ዘሪዝን ይቅርታ፣ ዘሪዝን ኋይ ሶስት ሴት የምትሰሩበት ምክንያት እሱ ነው። በትክክል ራሳችሁን አስተካክላችሁት ኤክሰርሳይዙን ኤክስኪዩት እንድታደረጉት ማለት ነው። ከዛ በኋላ አር አይ አር የሚባል ነገር አለ። ጀማሪዎችና አድቫንስድ የሚለያቸው ነገር ደግሞ ጀማሪዎች ልታስተካክሉ እና ኖቲስ ልታደርጉ የሚገባው ነገር አራያር ማለትም ማለት ነው። ሬፕስ ኢን ሪዘርቭ ማለት ነው። ሬፕስ ኢን ሪዘርቭ ማለት ደግሞ አንድን እንቅስቃሴ ስትሰሩት ሙሉ ለሙሉ ከመድከማችሁና ፌል ከማድረጋችሁ በፊት ምን ያህል ድግግሞሽ ቀርቷችኋል የምትለዋ ነገር አራይ አር ትባላለች። ዩዥዋሊ ቢጊነርስ ስትሆኑ ያቺ ቁጥር ከፍ ማለት አለባት።

ያደረገ ነው። ምክንያቱም ቴንደኖቻችሁን እና ብዙ ነገር ልትጎዱ ስለምትችሉ ገና እየጀመራችሁ ስለሆነ መስላችሁ ዴቨሎፕ ስላላደረገ እና ይህን እንቅስቃሴ ሁላ በደንብ ኤክስኪዩት ማድረግ ስለማትችሉ ማለት ነው። ሶ ከቢጊነር ወደ አድቫንስድ ስንሄድ ኦር ደግሞ ኢንተርሚዲት እየሆነ ስንሄድ ምንድን ነው እያስተካከልን የምንሄደው? ከቢጊነር ወደ አድቫንስ ስትሄዱ ሁለት ነገሮች ነው የምትቀይሩት። የመጀመሪያው እቺ ሬፕስ ኢን ሪዘርቭ ያልኳችሁ ነገር እየጠበበች ትሄዳለች። ሁለተኛው ደግሞ ፍሪኩንሲ እየጨመራችሁ ትሄዳላችሁ። ሬፕስ ኢን ሪዘርቭ ወደምትባለዋ ነገር ስንመጣ እሷን ለማስረዳት እዚጋ ምን አድርጌላችኋለሁ ቤዚካሊ ሬፒቲሽን እና ኪሎ ጽፌላችኋለሁ። ሶ ሌትስ ሴይ ፎር ኤግዛምፕል የመጀመሪያ ቀናችሁ ላይ ቢጊነሮች ማለት ነው 50 ኪሎን 10 ድግግሞች ሰራችሁት። ከዛ ኔክስት ታይም የነበራችሁ ሬፕስ ኢን ሪዘርቭ ኦር 15 መስራት ትችሉ ከነበረ ነገር ግን 10 ነው የሰራችሁት። ከዛ ኔክስት ሜይቢ ከሁለት ሳምንት በኋላ ኦር ከወር በኋላ ሊሆን ይችላል፣ 50 ኪሎን 12 ትሰሩታላችሁ። ያኔ ሬፕስ ኢን ሪዘርቫችሁ ስንት ሆነ? ሶስት ሆነ ማለት ነው፣ ፌል ከማድረጋችሁ ሁለት ሬፕቲሽን በፊት ሶስት ሬፕቴሽን በፊት፣ ይቅርታ ሶስት ሬፕቴሽን በፊት አቆማችሁ ማለት ነው። ያችን ቁጥር እየገፋችኋት ትሄዳላችሁ። ከዛ ዘ ሞመንት ከዜሮ እስከ ሁለት ሬፕስ ሪዘርቭ፣ ወይም ደግሞ ፌል ከማረጋችሁ ሁለት፣ አንድ ወይም ምንም፣ ልክ ሙሉ ለሙሉ ፌል ያደረጋችሁ ሰዓት ላይ ያኔ ወደ አድቫንስድ ካታጎሪ እየሄዳቸው እየተቃረባችሁ መታችኋል ማለት ነው። ከዛ ውጭ አሁን ልክ 50 ኪሎን በዛ መልኩ ሬፕቴሽን መጨመር በቻላችሁ ሰዓት ላይ የሆነ ሰዓት ላይ ይቀላችኋል። ሰው ያችን 50 ኪሎ 60 አድርጓት አላችሁ። ከዛ 60 ኪሎን 10 ከነበረ መስራት የምትችሉት ኦር 10 መስራት የምትችሉ ከሆነ 8 የተሰሩታላችሁ ዛት ሚንስ ሁለት ሬፕስ ኢን ሪዘርቭ አላችሁ ማለት ነው። ከዛ ደግሞ ዘ ኔክስት ሁለት ዊክ ኦር ወር በኋላ ደግሞ እንደገና 60 ኪሎን 9 ጊዜ የተሰሩታላችሁ ማለት ነው። ይሄንን በማድረግ ከቢጊነር ወደ አድቫንስድ ጆርኒያችሁ መቀጠል ትችላላችሁ። ከዛ ውጭ ፍሪኩዌንስ ያልኳችሁ ነገር ምንድን ነው? ብዙ ሰዎች የሚያደርጉት ወር፣ ብዙ ጊዜ የሚታሰበው ምንድን ነው? የምናደርገው እኔም በፊት አደርገው ነበር። ልክ አድቫንስ እያደርኩ በሄድኩ ቁጥር የምሰራውን እንቅስቃሴ እያበዛው ትሄዳለሁ። አምስት፣ ስድስት፣ ሰባት የደረት እንቅስቃሴ። ነገር ግን ቮሊሙን ሳይሆን ወር፣ አንድ ቀን ላይ የምትሰሩትን እንቅስቃሴ ሳይሆን እያበዛችሁ መሄድ ያለባችሁ ፍሪኩዌንትሊ፣ ያንን መስል ግሩፕ ሂት ማድረግ ያለባችሁ ዛት ሚንስ አሁን ሪከቨር ማድረግ ትችላላችሁ። ፕሮቲን እየተመገባችሁ ነው። እንዴት ሰውነታችሁን ፑሽ ማድረግ እንዳለባችሁ፣ እንዴት ሬስት ማድረግ እንዳለባችሁ ታውቃላችሁ። መገብ እንዳለባችሁ ታውቃላችሁ። ሰው ሰኞ ሰርታችሁ ሐሙስ ኦር አርብ ያገግማል ደረታችሁ። ያኔ ሌላ ደረት እንቅስቃሴ መድገም ትችላላችሁ ማለት ነው። ይህን ስታደርጉ ምን ይፈጠራል? ፍሪኩንሲውን ጨመራችሁት። በሳምንት ሁለት ቀን ደረት እየሰራችሁ ነው። በሳምንት ሁለት ቀን ጀርባ እየሰራችሁ ነው። በሳምንት ሁለት ቀን እግር እየሰራችሁ ነው። ሰው ፍሬሽ ሆኖ የአጡንቻ እንደገና ከባድ ክብደት እንዲሸከም እያደረጋችሁት ነው ማለት ነው። ነገር ግን እዚህ ጋም ስድስትና ሰባት የተለያዩ እዛ ጋም ስድስትና ሰባት የተለያዩ እንቅስቃሴዎች መስራታችሁ ስ ካርዲዮ በሉት በቃ፣ ምንም ይሄን ያህል ቤኔፊት አታገኙበትም። ስለዚህ ሞር ፍሪኩንት እየሰራችሁ ነው። ሬፕሲን ሪዘርቫችሁ ያነሰ ነው። በዚህ መልኩ ከቢጊነር ወደ አድቫንስ ለማሰድ እየተሻገራችሁ ትመጣላችሁ ማለት ነው። እሺ አድቫንስድ ነን፣ ምን አይነት ፕሮግራም እናውጣ የሚለውን ደግሞ ለመመለስ አይካንት፣ አሁን እዚህ ጋር ብዙ አይነት ፕሮግራሞች ላውጣላችሁ እችላለሁ፣ አድቫንስድ በሚል ማለት ነው። ደረቱን ፕራዮሪታይዝ ማድረግ ለሚፈልግ ሰው፣ እግሩን ፕራዮሪታይዝ ማድረግ ለሚፈልግ ሰው፣ የሆነ ነገር ማድረግ ለሚፈልግ ሰው፣ ብዙ አይነት ፕሮግራሞች ሊወጡ ይችላሉ፣ ኢንድለስ ናቸው። ሶ እነዛ እነዛ ውስጥ ከምገባ እኔ የራሴን ፕሮግራም ምን አስቤና እንዴት ዲዛይን እንዳደረኩት ከነገርኳችሁ በኋላ እናንተም የኔን አይታችሁት ከእኔ ላይ የሆነ ነገር ወደ ራሳችሁ አይ ቲንክ ልትማሩበትና ልትቀይሩና አፕላይ ልታደርጉ የምትችሉት ነገር ስለሚኖር በእኔ ፕሮግራም አስረዳቸዋለሁ። ሶ ማይ ከረንት ፕሮግራም ሰኞ ቸስት ና ባይሴፕስ ሰራለው። ከዛ ማክሰኞ ሀምስትሪንግ ና ባክ፣ ሮብ ረፍት፣ ሐሙስ ሾልደር ትራይሴፕስ ና ትንሽ የደረት፣ አርብ ጀርባ ና ባይሴፕስ፣ ቅዳሜ ሌግ፣ እሁድ ረፍት። ሶ ፕሮግራሜ እንዲ የሆነበት ሪዝን ምንድን ነው? አንደኛ አንድ መስል ግሩፕ ሁለት ሂት ማድረግ ይችላለሁ፣ ከትራይሴፕስ ና ከሾልደር የውጭ ሁለተኛ ደግሞ እንደገና ረዘም ያለ እረፍት ፔሪድ ይኖረኛል በየመስሎቼ ማለት ነው። ሶስተኛ ደግሞ አይጌ ቱ ሂት ፕራዮሪታይዝ ማድረግ የምፈልገው መስል ለእኔ ማለት ነው። ሰኞ ፍሬሽ እንደሆንኩ ቸስትና ባይሴፕ ባይሴፕስ ይሰራለሁ። አሁን በፊት እኔ ባይሴፕሴ ላግ ያደረግ ስለነበረ ና ባይሴፕሴን እድገት አግኝቼበት ስላልነበረ ምን አረግኩ? ባክና ባይሴፕ ስሰራ ፣ አሁን ሰኞ ቸስትና ባይሴፕስ ስሰራለሁ። ሶ ቸስት ስሰራ ባይሴፕሴ ምንም ኢንጌጅ ስለማላረገው አይጌቱ ቸስቴንም አሪፍ አድርጌ ሎድ አድርጌ የመስራት ባይሴፕሴንም ሎድ አድርጌ አሪፍ አድርጌ ኤክስኪዩት የማድረግ ማለት ነው። ነገር ግን ከባክ ቀጥሎ ዩ በፊት ሰራው ስለነበረ ባይሴፕሴን የማደግ እድሉን ቀንሸው ነበር። ስለዚህ ቸስት ሰራና ባይሴፕሴ ፍሬሽ እንዳለ አገኘዋለሁ። ከዛ በማግስቱ ደግሞ አይ ሃቭ

ጀርባዬን የተወሰነ እንቅስቃሴ እሰራለሁ። ከዛ ደግሞ ሃምስሪንግ ላይ ፎከስ አድርጌ እሰራለሁ። ዘሪዝን ቢኢንግ ዴይሊፍት በምሰራ ሰዓት ላይ ወር በምትሰሩ ሰዓት ላይ ዩዥዋሊ ዩ አር ኦልሬዲ ታርጌቲንግ ዩር ባክ የተወሰነ ባክ መስላችሁ እየሰራ ነው። ስለዚህ እዚህ ጋራ ዴይሊፍት ከሰራው በኋላ በማግስቱ ባክ መስራት አልችልም፣ ምክንያቱም ደክሜ ነው መውጣው ከጂም ውስጥ። በማግስቱም ይደክመኛል፣ ይይዘኛል ጀርባዬን ወር ፖስቴሪየር ቼይን። ከሁለት ቀን በኋላ ደግሞ ኦልሬዲ ሃቭ ሌላ ባክ ዴይ። ስለዚህ እዚህ ጋራ ሃምስሪንግ በምሰራበት ቀን ላይ አንድ ሁለት የጀርባ እንቅስቃሴ ሰርቼ መውጣቴ ጀርባዬን በሳምንት ሁለቴ ኦር ፍሪኩዌንትሊ ሂት እንዳደረገው እድሉን ይሰጠኛል ማለት ነው። ስለዚህ እዚኛው ጀርባ ጀርባና ሃምስትሪንግ ደ ላይ ሃምስትሪንግ ላይ ፎከስ አድርጌ ሃምስትሪንግና ግሉት ላይ ፎከስ አድርጌ ካልፍም የተወሰነ ስራለው ከዚ፣ አንድ ሁለት የጀርባ እንቅስቃሴ ኤክስኪዩት አድርጌ በማግስቱ እረፍት አደርጋለው ማለት ነው። ምክንያቱም እዚጋ ከበድ ያሉ ብዙ ጊዜ ከበድ ያሉ እንቅስቃሴዎች በሰራችሁ ማግስት ረፍት ብታደርጉ ይሻላል። አሁን ሌግ ከሰራችሁ በኋላ በማግስቱ ደረት መስራት ወር ሌላ ነገር መስራት ዩዥዋሊ የሚያደክምና የሆነ ነገራችሁ ሙትት ነው የሚለው ውስጣችሁ፣ ሰው በማግስቱ ላለመስራት ሞክሩ። ከባድ ነገር በሰራችሁበት ቀን ማግስት ማለት ነው። እኔም ዘ ሴም ዌይ ሮብን

ሀሙ ማን ነው ሮቢን አርፈና ያ ሀሙስ ሾልደር ና ትራይሴፕስ እሰራለሁ። ከዛ ሾልደር ና ትራይሴፕስ አሁን ብቻቸውን ስለሆነ የማገኘው ከቸስት ቀጥሎ ስላልሆነ ሾልደሬን ና ትራይሴፕስ የምሰራቸው በደንብ አድርጌ ሾልደሬንም በደንብ አድርጌ ትራይሴፕስንም ኢንጌጅ ማድረግ ነው። ድል ይሰጥልኛል ማለት ነው። ከዛ እነሱም ከሰራሁ በኋላ ደግሞ ቸስቴ ኢዝ ፍሬሽ ፍላይ ሙቭመንት መስራት እችላለሁ ወይ ቢ ፕሬስ ሙቭመንት መስራት ላይ ይችላል እችላለሁ። ከሱም ትከሻዬ ና ትራይሴፕስ ስላደከምኩት ነገር ግን ፍላይ ሞሽን ኦር ፍላይ ሙቭመንት መስራት እችላለሁ። ስለዚህ አንድ ፍላይ ሙቭመንት ጨምርና ለደረቴ እወጣለሁ ማለት ነው። ዛቱዬ ሁለት ደረት ቀን ኖረኝ ሾልደር ና ትራይሴፕስ ደግሞ አሪፍ አድርጌ የማገኝበት አንድ ቀን ኖረኝ አነስ ያለ መስል ግሩፕ ስለሆኑ ደግሞ ማለት አት ሊስት ሾልደሬን አሁን ሬ ዴልቴን ባክ በምሰራ ቀን ላይ አገኘዋለሁ ሳይድ ዴልትና ፍሮንት ዴልት ብቻ ነው የምሰራው በዚህ ሾልደር ዴ ላይ ስለዚህ ሳይድ ዴልትና ፍሮንት ዴልታችሁ ትልቅ ምም አይደለም ይሄን ያህል ሰው በደም ኤንግዬጅ አድርጌው ወጣሁ ማለት ነው ትራይ ሴፕሴ ደግሞ ለእኔ ስፔሲፊካሊ አሪፍ መስል ግሩፕ ነው ብዬ ስለማሰብ ወር አሪፍ ስራ ሳደግኩት አንድ ቀን ለብቻ አሪፍ አድርጌ ሰርቼ መውጣቴ ይዝ በቂ ለእኔ ብዬ አስባለሁ። ለእናንተ ግን በቂ ካልሆነ በባይሴፕሳችሁ ፋንታ ትራይሴፕሳችሁ በሳምንት ሁለት ቀን ማድረግ ትችላላችሁ ማለት ነው። ኢት ዲፔንድስ አፖን ዩ እንደነገርኳችሁ። ከዛ በማግስቱ ቅድም እንዳልኳችሁ አይ ሀቭ አ ፕራይመሪ ባክ ዴይ፣ ባክን በደንብ ሰራለሁ፣ ኤክስኪዩት አደረጋለሁ። ከዛ በኋላ የተወሰነ ባይሴፕስ ሰርቼ በማንግስቱ ዓርብ ቀን እወጣለሁ ማለት ነው። ከዛ በኋላ ቅዳሜ ላይ አይ ፕራይመሪ ሌግ ዴይ ኦር ኳድ ዴይ ሶ ሌግ ዴይ ሁለት ነው። አንደኛው ሃምስትሪንግ ላይ ፎከስ ያደረገ አንደኛው ላይ አንደኛው ደግሞ ኳድ ላይ ፎከስ ያደረገ እንደዚያ ያደረኩበት ሪዝን ምንድን ነው? ዴይ ሊፍት ከሰራው በኋላ ስኳት መስራት አልችልም። ዴይ ሊፍት መቶ ኪሎ ሰርቼ ስኳት መቶ ኪሎ አድርገ የመውጣቱን እንግዲ ይፈጥርልኛል ማለት ነው። ስለዚህ ካፍ በሳምንት ሁለት ቀን አለኝ፣ ሀምስሪንግ በሳምንት አንድ ቀን አንዳንዴ፣ ሀምስሪንግ እዚህ ጋር ሊጨምር ይችላለሁ። ኳድ ደግሞ እዚኛው ጋራ ሊጨምር ይችላለሁ። ሀምስሪንግ በምሰራበት ቀን ላይ አንድ ኳድ ኤክሰርሳይስ ሊጨምር ይችላለሁ። ኳድ በምሰራበት ቀን ላይ ደግሞ አንድ ሀምስሪንግ ኤክሰርሳይስ ሊጨምር ይችላለሁ። ዲፔንድስ። ግን ዞሮ ዞሮ ሀ ቱ ሌግዴዎች ማለት ነው። ከዛ በማግስቱ እንደገና እንደነገርኳችሁ እረፍት ነው። ከሌግደ በኋላ ወርከን ከባድ ነገር ከሰራው ቀን በኋላ ያለው ቀን እረፍት ነው። ሶ ያ በዚህ መልኩ ነው የእኔን ፕሮግራም ዲዛይን ያደረኩት። ግን እንደነገርኳችሁ የእኔን ፕሮግራም የነገርኳችሁ ኔሴሰሪሊ ግዴታ እንድትከተሉት አይደለም። እራሳችሁ ይሄን አይታችሁት፣ ኦኬ ሶፊ ይሄ ጎልኛል ብሎ አስቦ ከዚህ ቀን በኋላ ማረፍ አለብኝ ብሎ አስቦ ነው እንደዚህ እንደዚህ ያደርገው። ስለዚህ እኛም ያንን አድቫይስ ተቀብለን የራሳችንን ሰውነት አይተ ነው ለራሳችን ወርክ የሚያደርግ ነገር ኢምፕሊመንት ማድረግ እንችላለን ማለት ነው። የሚለውን ይዛችሁን እንድትሰሩ ነው ይሄ ቪዲዮ የተማራችሁበትና እንደጠቀማችሁ ትልቅ እምነት አለኝ። እስከዚህ ድረስ እያያችሁኝ ከሆነ አመሰግናለሁ፣ ወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ነገ በሌላ ቪዲዮ እስከምንገናኝ ድረስ የነገ ሰው ይበለን። ነገ ሀምስትሪንግ እና ባክቴ ነው ፖስት ማድረግላችሁ ዛሬ የምሰራውን ወርካውት ማለት ነው እና ያው ማየት የምትፈልጉትን ነገር ደግሞ ኮሜንት ላይ አሳውቁኝ። እኔንም ይረዳኛል ምን እንደምትፈልጉና ምን እንደማትፈልጉ ለማወቅ ማለት ነው። ይመቻችሁ።